ሀሎ ሀሎ ሀሎ! ውድ መሴ ሪዞርት ቤተሰቦች እንዴት ከረማችሁልኝ? መጡ። የአራዳ ልጆች እነ ድንጋይ ኳሱ ለፍቅር ነው እንጂ ለጠብ የማይሳሱ ሲባል የነበረውን ግጥም አስታወሳችሁት? አዎ መጨነቅ መጠንቀቅ ለፍቅር ነው። ዝቅ ማለት እጅ መስጠት ለፍቅር ነው። ለጸብማ ነገሩ ሁሉ ከረዳሽ ነው። ግን ለፍቅር የምንጨነቀውን ያህል ፍቅር ሲደፈርስ ልጓሙ ሲላላ ቀዳዳው ሲሰፋስ የምናደርገው ምንድን ነው? ቶሎ ብለን ጉዳታችንን ለመቀነስ ንብረታችንን ለማዳን ወደ ሕግ አማካሪያችን ነው የምንሄደው፣ ወይስ ትዳራችንን ለማዳን ቅድሚያ እንሰጣለን? የአንዳንድ ሰዎች ፍቅር ከውጭ ሲታይ እጅግ የሚያስቀና ምን ነው እነሱን ባረገኝ የሚባልለት አይነት ይሆንና ወደ ውስጥ ከፍተው ሲዘልቁት ግን እንዴት አይነቱ ትዳር ነው ከውጭ የሚያምር፣ ውስጡ የሚያደናግር ብለው ተደናግረው የሚወጡበት ግንኙነት ብዙ ነው። ጁሊያ የአርባ አምስት ዓመት ሴት ናት። ሁለት ልጆችንም አፍርታለች፣ አንድ ወንድና አንድ ሴት። ጁሊያ በዩኒቨርሲቲ ትምህርት ላይ ያለች እንደሷ በካምፓስ ውስጥ ከሚገኝ ከአንድ ወጣት ጋር ትተዋወቃለች። እናም የፍቅር ሕይወቴን ቀድሶና ባርኮ የሚከፍትልኝ እና የሚዘጋልኝ ይህ ሰው ነው ብላ ትተማመናለች። በወቅቱ ሁለቱም የሃያ አንድ ዓመት ወጣቶች ነበሩ። እንዳለችውም ሁለቱም በፍቅር ከነፉ። አንድ ቀን ፑል እየተጫወቱ እያለ ለፑል ስቲክ ማለስለሻ የሚጠቀሙበት ቾክ ከእጁ አምልጦ እግሯ ስር ይወድቃል። ጁሊያ ልታነሳ ጎንበስ ለማለት ስትሞክር ቀድሞ ዝቅ ይልና ቾኩን የሚያነሳ መስሎ እግሩ ስር ይንበረከክና ቀለበቱን አውጥቶ ታገቢኛለች? ፍቅሬ ብሎ የፍቅር ጥያቄውን ያቀርብላታል። በወቅቱ ጁሊያ ያውሉ ንፋስ አይነት ፍቅር በውስጧ ገብቶ ይጠራቅርጋትን የነበረበት ሰዓት ላይ ነበረችና አዎ፣ ፍቅሬ፣ አዎ፣ አዎ አገባሃለሁ ትለዋለች። ፍቅር ሞቀ ደመቀ ቀለጠ። የዩኒቨርሲቲ ትምህርታቸውን ጨርሰው ስራ እንደያዙ ጋብቻቸውን ፈጽመው አንድ ወንድና ሴት ልጅ አፈሩ። ጁሊያ ሁሉም ሰው በተዳራችን የሚቀና እነሱን ባረገኝ የሚሉት አይነት ነበር ትላለች። ከውጭ ለሚያዩው ወርቃማ ጥንዶች የሚሏቸው ነበር። ነገር ግን እውነታው ሌላ ነው፣ በጭቅጭቅ የተሞላ አንድም ቀን በሚነሱ ሀሳቦች ላይ ከስምምነት መድረስ የማንችል፣ ውስጣችን በችግር የተሞላ ነበር። ችግሬን ቅርብ ለምለው ሰው ሳማክር መለያየት እንደሚሻል ጠቆመኝ። ባለቤቴ ግን ቀድሞ ተዘጋጅተውበት ነበር እና አንድ ቀን ባልጠበቁት ሰዓት ፍቺ እንደሚፈልግ ገለጸልኝ። እኔ ያደኩበት ቤተሰብ ትዳራቸው ጤነኛ ባለመሆኑ በፍቺ ተጠናቀ። በእናቴ እጅ ነው። ያለ አባት ማደግ ለአንድ ልጅ ምን ማለት እንደሆነ ከኔ ይልቅ የሚያውቅ የለምና ልጆቼ ይህን እድል እንዲገጥማቸው አልፈለግኩም። ልዩነታችንን እናቻችለን በጋራ አብረን ልጆቻችንን እንድናሳድግ ነበረ ፍላጎቴ። ለዚህም ነው በቀጥታ ወደ ጠበቃ ሄጄ ንብረት ክፍፍል ውስጥ ከመግባቴ በፊት የጋብቻ አማካሪዎች ዘንድ ለመሄዱ የወሰንኩት ትላለች። ልጆቿን በተመሳሳይ የአባት ፍቅር እንዳያጡ የምጠሯ ጁልያ። እናም ጁልያ ትመክራለች፣ ቤች ትዳራችሁ ሲታመን ቀድማችሁ ወደ ፍቺ ሀሳብ አትሄዱ፣ አማካሪ ባለሙያዎችን አስቀድሙ፣ ፍቺን የመጨረሻ አማራጭ አድርጋችሁ እንደኔ ትዳራችሁን ለመታደግ ሞክሮ ትለናለች ጁልያ። መበለጥም መሸነፍም ለፍቅር ነው፣ መማከርም ከባለሙያ ነው። ሁሉንም አውጥቶ አደባባይ ካሰጡት ብዙ ንፋስ ይገባል። የሚሰጠው ማስተያየት የዚያኑ ያህል ከመገንባት ይልቅ የሚያፈርስ ይሆናል። አንዳንድ የፍቅርን አውጥቶ ከማስጣት ይልቅ ሽፍንፍን አድርጎ አይን እንዳይበዛበት አድርጎ መያዙም ብልህነት ነው። ሰዎች ከትዳር በኋላ ከበርካታ ችግሮች ጋር ይጋፈጣሉ። ከመጋባታቸው በፊት ያገኙ የነበሩትን አይነት አስደሳች ፍቅር ከጋብቻ በኋላ በተለያዩ ምክንያቶች እየቀዘቀዘ ሲመጣ ንጭንጭና ጭቅጭቅ ሰላማዊ በነበረው ትዳር ላይ ይጋረጣል። እንጂ እስክ ገባ ድረስ ነበር ለካ እንደዛ አደጅ ስጠናና ጎንበስ ቀና ስትል የነበረው አሁንማ አይኔንም ለማየት ትጠየፈኛለህ፣ መባባል ይጀመራል። መነጫነጩ ይቀጥላል። ማርታ ጌታቸው እንደምትለው ስንተዋወቅ እኔን ለማስደሰት የማያደርግልኝ ነገር የለም። ስጦታ ይሰጠኛል በየቀኑ ካላገኘሁሽ እንቅልፍ አይወስደኝም ተጎዳሁብሽ እያለ ይነግረኛል። በተጠራበት የግብዣ ቦታዎች ሁሉ እኔን ይዞ ካልሄደ ሰማይ የተደፋበት ያህል ይጨነቅ ነበር ትላለች። ትዳር መስርተን አብረን መሮን ከጀመርን ከጥቂት ጊዜያት በኋላ ግን እነኛ ሁሉ የፍቅር ቃላቶችና ስጦታዎች ጠፉ ትላለች። ማርታ እንደምትለው ሳናገረው እንኳን አይኑን ስልኩ ላይ ተክሎ ይሁን ከማለት በስተቀር ቀና ብሎ ለማየት አይፈልግም። ጠዋት ጠዋት ወደ ስራ ስንወጣ የሚያደርሰኝ እሱ ነው። ታዲያ አንድም ቀን እንደ ድሮ ዋው አምሮብሻል፣ የለበስሽው ከገላሽ ተስማምቷል ብሎኛ አያውቅም። እንዲያውም ምን እንደለበስኩ እንኳን ቀና ብሎ አይቶኝ አያውቅም። በፓንትና በጡት ማስያዣ መኪና ውስጥ ብገባ እንኳን አልቻልኩም። አንድ ቀን መስሪያ ቤታችን ካዘጋጀው ስብሰባ ስንወጣ ከባልደረባዬ ጋር እየተሳሳቅን ቆመን ስናወራ በአጋጣሚ ያይናል። ማታ ሲገባ ምንድን ነው እንደዚያ አስገለፍጭ የነበረው አለኝ። የለበሽው ልብስ ከሰውነትሽ ጋር በጣም ተስማምቷል፣ ያምራል ሲልኝ አመሰግናለሁ አልኩት። ሌላ ያልኩት ነገር የለም ብዬ ነገርኩት። በቃ የተላጠ ኤሌክትሪክ ገመድ መጨበጥ እስኪቀረው ተንጨረጨረ። በሌላ ሰው በሚል እንጂ እኔን ወዶ አልነበረም። እኔም ያንን ያልኩት ያሳየኝ የነበረውን ነገር ስለሚያበሳጨኝ ነበር። መጀመሪያ ልሙትልሽ እንዳላለኝ ቤቱ ስገባ አይንሽ ላፈራለኝ የምትለው ማርታ፣ ፍቅር እንደ ጅማሬው መጨረሻውን ቢያምር ጥሩ ነበር ትላለች። ትክስ እንዳለች መሰረት ደግሞ ትዳሬ ውስጥ የሞተ ያህል የበድን ስሜት እንዳያስኩ አይነት ስሜት እንዲሰማኝ አድርጎኛል ትላለች መሰረት እንደምገልጸው ከባሏ ጋር ጋብቻ ከፈጸሙ ሰባት ዓመት ሞልቷቸዋል በጣም ጥሩ ሰውና የሁሉም ነገር ትኩረት መስጠትን የሚወድ ጠንካራ ሰው ነበር በዚህም እንደዚህ አይነት ጠንካራ ስብዕና ካለው ሰው ጋር ጋብቻ መፈጸሜ በጣም አስደስቶኝ ነበር ትላለች ከጊዜ በኋላ ግን ተደስቼበት የገባሁት ትዳር ልቤን እየሰበረኝ በቤት ውስጥ ብቻዬን ኑሮን ለመጋፈጥ እገደድ ነበር። ትላለች ዞር ብሎ አያየኝም፣ ልጆቻችንን በማሳደጉ አይረዳኝም። ጠዋት ልጆቹ ወደ ትምህርት ቤት ሲሄዱ ካልሲ ሳደርግላቸው እሱም እንዲደረግለት ይጠብቃል። ሌላው የማያድግ ልጅ ሆነብኝ በማለት ትገልጻለች። እንደ ማርታና መሰረት ያሉ ከትዳር በፊት በነበረ የጓደኝነት ሰዓት ይሰጣጡ የነበረው ፍቅር ከተጋቡ በኋላ መጥፋቱ ቁጭት ውስጥ ከቷቸው የዚህ ክፉ ጊዜ ማብቂያ መቼና እንዴት ይሆን እያሉ መጨረሻቸውን ይናፍቃሉ። ማርታና መሰረት ችግራቸው አንድ አይነት ቢሆንም የወሰዱት እርምጃ የተለያየ ነው። መሰረት እንደምትገልጸው መረሳቴ እኔነቴን በድን አድርጎት ነበር። እንደዛ ተጫዋችና ሳቂታ የነበርኩት ልጅ ፈዛዛ ሆኜ የቀረው የድሮ ሳቄን መመለስ የሚችለው ከዚህ ሰው ከተለያየው ብቻ ነው በማለት ፍቺ ወደሚያስፈጽሙ የህግ አማካሪዎች አመራች። ማርታ ግን አንድ ተጨማሪ እድል ለባሉ አልሰጠ ወሰነች። ሀብት ወደሚያካፍላት ሳይሆን ትዳሯን መልሶ ወደሚሰጣት የፍቅር አማካሪ ሄደች። አንድ አይነት ቁጭት ሁለቱም ቢኖራቸው መፍትያቸው ግን የተለያየ ይችላሉ ሰዎች ቸኩለው ሳያጤኑ በድንገት ወደ ትዳር እንደማይገቡት ሁሉ ሲወጡም አስበውበት ራቀኙን ተመልክተው ቢወስኑ የተሻለ ውሳኔ ላይ ሊደርሱ ይችላሉ በተለይም ደግሞ የሚያሟክሯቸውንና የኔ የሚሏቸውን ሰዎች መምረጥም ራሱን የቻለ ፈተና ነው አስር ሰው ቢያማክሩት አስሩም የተለያየ አይነት መፍትሄዎችን ያቀርባል ትዳርሽን አጥብቀሻዥ ከሚል ይልቅ እስከ መቼ ድረስ የእሱ መጫወቻ ትሆን ያለሽ የሚሉ ይበዙና አንድነቱ ቀርቶ ልዩነቱ ያመዝናል። ታዲያ ፍቅራችን ሲታመም ለምን ቶሎ ብለን ወደ ጠበቃዎቻችን እንሄዳለን? የታመመውን ፍቅር የሚያክሙ የላላውን ሊወጥሩ የሚችሉ የፍቅር ሰባኪያንን ቀድመን ለምን ወደ እነሱ አንሄድም? ስለ ፍቅር ሌት ተቀን ተጨንቀው ሙያዊ እገዛ የሚሰጡ የዘመመውን ትዳር የሚያቀኑ ልጆች ተበትነው ያለ አባት እንዳያድጉ የሚያደርጉ ታላላቅ ሰዎች እኮ አሉ። በዚያ ቦታ እንደ ፓስተር ቸሬ አይነት ድንቅ ሰዎች ይገኛሉ። ፓስተር ቸሬ የፍቅር አረም ሲበዛ ገብቶ የሚያጅድ የፍቅር ገበሬ ነው። የፍቅር ሰባኪ ነው። ስለ ፍቅር ሁሌም ቤትም ቦታ ከፊት ቆሞ ይዘምራል ያስተምራል። ፓስተር ቸሬ የሚያዘው መድኃኒት ስጦታ አይለይም ለሁሉም እድሜ ክልል ላሉ ተስማሚ ነው። ታዲያ ይህን ሰው ምን ይለናል ብንወደው? ሁልጊዜ ስለ ፍቅር ብቻ እናውራ ፍቅርን ብቻ ለሚያቀነቅኑትም አክብሮትን ስጥ። በዛ ብህና ሰብ የፍቅር ምሳሌ ሆነው የኖሩት ተከሰተ ሐውልት ቆሞለት ቱሪስት እየጎበኙ ይገኛል። ከሁሉም በላይ በመጀመሪያ ካህን የነበሩት ቫለንታይን ፍቅርን ለማውረስ ብለው ሕይወታቸው በማለፉ ቅዱስ ተብለው የሞቱበት ፌብሯሪ 14 ቀን በመላው ዓለም የፍቅር ቀን ሆኖ ቀይ አበባና ዘጠኝ ፍቅር ረጅም የአስፋልት መንገድ ነው። ደረስኩ ሲሉ የሚርቅ ወደዚያ ሊያደርሱን የሚተጉትን እናስብ፣ እናክብር። በፍቅር የሚያበስሉ እሳት አያነዱም። የሚያስታርቁ ይብሱልን። መሴ ነብሴ የኩሩ ኢትዮጵያዊ ደማከሴ ሴላቪ